ብራና ታሪካዊ አመጣጡ እንግዲህ በመጽሐፍ ቅዱስ እይታ ያው መጽሐፍ የተጀመረው ከኤኖስ ጀምሮ ነው። ወደ ሀገራችን ኢትዮጵያ ደግሞ ታሪክ ስንመጣ እንግዲህ መጽሐፍ የተጀመረው ከቅዱስ ያሬድ ጀምሮ ያለውን ስንመለከት በአምስተኛው ክፍለ ዘመን ነው። መምህር ሰሎሞን ጥጋብ እባላለሁ። የጎንደር የብራና ጽሑፍና ምርምር ማዕከል ስራ አስኪያጅ ነኝ። እንግዲህ መጀመሪያ ብራና ምንድነው ለሚለው፣ ብራና ከፍየል ቆዳ የሚዘጋጅ የፊደል መጻፊያ ማለት ነው። እንግዲህ ብራና በግስ ወይም በበራ ከሚለው ግስ የወጣ ነው። በራ ብሎ የሚታይ ያለ የሚኖር እንደማለት ነው። እንግዲህ ብራና ታሪካዊ አመጣጡ እንግዲህ በመጽሐፍ ቅዱስ እይታ ያው መጽሐፍ የተጀመረው ከኤኖስ ጀምሮ ነው። ወደ ሀገራችን ኢትዮጵያ ደግሞ ታሪክ ስንመጣ እንግዲህ መጽሐፍ የተጀምሮ ከቅዱስ ያሬድ ጀምሮ ያለውን ስንመለከት በአምስተኛው ክፍለ ዘመን ነው። ከዛ በፊትም ደግሞ በድንጋይ ላይ እንደሚጻፉ ታሪክ ያመለክታል። ግን በይበልጥ በትልቁ ብራና መጽሐፍ የተጀምሮ ከአምስተኛው ክፍለ ዘመን ጀምሮ በኢትዮጵያውያን ታሪክ ይተረካል። እንግዲህ ብራና የሚዘጋጀው ከፍየል ቆዳ ይዘጋጃል። ከነብር ቆዳ ይዘጋጃል። ከድኮላም ቆዳ ይዘጋጃል። ከሰሳ ቆዳም ይዘጋጃል። ከፈረስ ከበቅሎ ቆዳም ይዘጋጃል። ከፍየል፣ ከድኩላ፣ ከሰሳ ቅዱሳን መጻሕፍቶች የሚጻፉበት፣ ታሪክ ነገስታት የሚጻፉበት መጻሕፍት ነው። እንደዚሁም ደግሞ ከነብር፣ ከአንበሳ የምንላቸው የጥበብ መጻሕፍት የሚጻፉበት ነው። ከእንደዚህ ከእንደዚህ ቆዳዎች ይዘጋጃል። እንግዲህ ብራና በባህሪው ብዙ አይነት አምዶች አሉት። አንድ አምድ አለ፣ ሁለት አምድ አለ፣ ሶስት አምድ አለ፣ አራት አምድ አለ። ባለ አንድ አምድ እንደ ውዳሴ ማርያም መዝሙረ ዳዊት ይጻፍበታል። በትልቁ ደግሞ ይጻፍ ከተባለ በሶስትም አምድ በሁለትም አምድ ይጻፋል። ባለ አንድ አምድ እንደ መንፈሳዊ አስተምሮ ያው እንደ መንፈሳዊ አስተምሮ የስላሴ አንድነታቸውን ሶስትነታቸውን የምናውቅበት አንድነታቸው ባለ አንድ አምድ ሶስት መሆኑ ደግሞ በአካል ሶስት የመሆናቸው ምሳሌ ነው። ተመልሶ ደግሞ ባለ አራት አምድ ማለት በወንጌላውያን ይመሰላል። ወንጌላውያን በአራቱ ማዕዘን የማስተማራቸው ምሳሌ ነው። በአራቱ ወንጌላውያን በአራቱ ወቅቶች ይመሰላል። በአራቱ ወቅቶች ደግሞ የተመሰለው በአራቱ ማዕዘኖች ሰሜን፣ ደቡብ፣ ምስራቅ በሚባለው ይመሰላል። ስለዚህ የዚያን ምሳሌ በማድረግ በዚያ ይጻፋሉ። ወደ ጥበባዊ ዓለማዊ ደግሞ ስናስበው ባለ አንድ አምድ አሁን ይሄ አንድ አምድ ነው። ሁለት አምድ ማድረግ ይቻላል፣ ሶስትም አምድ ማድረግ ይቻላል። አሁን ይሄ ግማሽ የብራና ቆዳ ነው። ለምንድነው ባለ አንድ አምድ ፊደላቱ ከበዛ ቃለ እግዚአብሔሩ ከበዛ በዚህ በሶስት አምድ እናደርገዋለን። ሶስት አምድ አደረግ ነው ማለት ሶስት ገጽ ማለት ነው። ባንድ ገጽ ሶስት ገጽ በሁለተኛው ስድስት ገጽ እንደ ማለት ነው። ባለ አንድ አምድ ሲሆን ደግሞ አንድ ገጽ ብቻ ማለት ነው። የቦታ እንትን አለው ማለት ነው። ስለዚህ አራት ባለ አራት አምድ ስንክሳር ግብረ ሕማም ወንጌል ታምረ ማርያም ይጻፉበታል። እኒህ መጻሕፍቶችም የሚጻፉበት አንደኛ ብራናን ለመቀነስ በአንድ ስናደርገው ብዙ ብራና ስለሚፈጅ ከዚያም አንጻር ለዚያ ነው እንግዲህ ብራና ላይ መጀመሪያ እንግዲህ ብራና ብዙ ስሞች አሉት። ይሄ የምናየው አሁን ይሄ መዝሙረ ዳዊት ነው። አንድ ብራና ሲጻፍ መጀመሪያ ማስመር ያለው ፍኖት አለ። ሲራክ አለ ምስማክም ይባላል። አሁን ይሄ የተሰመረበት ይሄ ውጉ ሲራክ ይባላል። ሁለተኛ ደግሞ ውጉ አልፎ የሚሄድበት መንገዱ ፍኖት ይባላል። ማስመሩ ያለፈበት ያው መስመር ይባላል። ተመልሶ ደግሞ በብራና ውስጥ ፊደላቶች አሉ። የፊደል መለያ የፊደል መለያ የምንለው እነዚህ ስርዓተ ነጥቦች ያሉበት አንቀጽ ይባላል። ፊደልና ፊደሉ መካከል ከዚህ ፊደልና ከዚህ ፊደል መካከል ያለው ሆህት ይባላል። እዚህኛው ነጠብጣብ ያለበት ቦታ ላይ ደግሞ አሁንም አንቀጽ ይባላል። ክፍት ክፍቱ ቦታ ማለት ነው። አልፈን ስንመለከት ደግሞ ይህንኛው ህላፍ ይባላል። ይህ ህላፍ ይባላል። ይህንኛው ግሌት ገለየ ብሎ ገለበጠ፣ ህላህ ብሎ ያለፈ ከጽሑፉ ውጭ ሆነው ማለት ነው። ይህንኛው ደግሞ አርዕስት፣ እዚህ ላይ አርዕስቱ አሁን እዚህ ላይ መዝሙረ ዳዊት ነው። እዚህ ላይ አርዕስት፣ ይሄ አምድ መክፈያ ራሱን እንችሏለሁ። እዚህ ላይ ይሄ አሁን ባለ አንድ አምድ ነው። ባለ ሁለት አምድ ሲሆን አንድ ሁለት፣ ሶስት እያለ ይሄዳል ማለት ነው። ይሄ ባለ አንድ አምድ ነው። ስለዚህ እነዚህ ውስጥ ያለው ፊደል ፊደል መለያ የስራ ተነጥ መለያ የፊደል አጠቃላይ የብራናውን መለያ አሁን ይሄ ህዳግ ይባላል። ህዳግ ይሄ ነው። አደገ ብሎ ተው የተተወ ያልተጻፈበት ቦታ ህዳግ ይባላል። እፈፍ ቀፈፍ ይባላል። ይሄ እፈፉ ጫፍና ጫፉ ምስማክና መስማኩ የሚባለው ደግሞ ይሄ ሙሉ አንድ ጊዜ ምስማክ ይባላል ማለት ነው። እና የብራና ብዙ ናቸው ስሞች። በዚህ ውስጥ ደግሞ አሁን ግሌት እንዳልነው ገለ ገለበጠ እንዳልነው ሁሉ አንድ የብራና ጸሐፊ እነዚህን በደንብ ማወቅ አለበት። አሁን ዝም ብሎ እንደ አለሙም እንደሚገለበጠው አይደለም። ብራና ሲጻፍ ራሱን ችሎ እነዚህን ማወቅ ግዴታ ነው። ማስመሪያ ከሌለ በጥንት ማስመሪያ የለም። በወስፌ ነው የሚሰመረው። አሁን ማስመሪያ አለ። ማስመሪያ ስላለ ደግሞ ማስመሪያው ትክክል ይሄዳል። አይደለም ተመልሶ ደግሞ ይሄ ጽሁፍ ሲጻፍ አሁን እዚህ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር 11 12 13 14 ማስመሪያውን ከሲራ ሲጀመር ምን ያህል ፊደል መስመርና መስመሩ እንደሚያልፍ አለበት ማለት ነው። ስለዚህ ይሄ አጠቃላይ ፊደላቱ ተደምሮ የሚፈጀው ብራና የሚታወቅበት አንዱ የማስመሪያው ስልት የግሌቱ የህላፉ ነው። እነዚህ ናቸው እንግዲህ ስራ ተነጥብ። በብራና ውስጥ ከ ሰባ በላይ ስራ ተነጥቦች አሉ እንግዲህ መቶ ሰባ በላይ ስርዓተ ነጥብ ስንል በሳይንሱ አረዳድ ስርዓተ ነጥቦች አስራ ሶስት ናቸው። በብራና ደግሞ ስርዓተ ነጥቦች ከመቶ ሰባ በላይ እኛ እንኳን የምናውቃቸው አሉ። አሁን ለምሳሌ አምስት ነጥብ፣ አራት ነጥብ፣ ስድስት ነጥብ፣ ሶስት ነጥብ፣ ሁለት ነጥብ አሉ። ተመልሶ ደግሞ ዘጠኝ ነጥብ፣ ሀያ አራት ነጥብ፣ አስራ ሶስት ነጥብ፣ አርባ ስድስት ነጥብ፣ ስልሳ አራት ነጥብ አሉ። እንግዲህ ነጥቦች መጀመሪያ የፊደልን ምልክት ማሳያ ናቸው። ተመልሶ አሁንም ወደ ነጥብ ገና ሳንገባ አሁን እነዚህ ቁጥር እነዚህ ቁጥር የምንጽፍባት እች ነጥብ ዘጠና ፊደል ትወልዳለች። ዘጠና ፊደል ትወልዳለች። አሁን ለምሳሌ አራት ነጥብ ና ስምንት ነጥብ። አሁን ለምሳሌ ይሄ የስምንት ነጥብ ነው ይሄ የተሳለው በስምንት ነጥብ ነው ይሄ ማለት ነው። ያሁን የላሊበላን ቤተ ክርስቲያን አምድና አምዶችን ይመስላል። ተመልሰን ደግሞ ይሄ ያለ ይሄ እንግዲህ አስራ ስድስት ነጥብ ነው የተሳለው፣ በአስራ ስድስት ነጥብ ነው የተሳለው። ይህ አለ ደግሞ ይህ አሁን አስራ አራት ነጥብ ነው። ልዩነት አላቸው። ይኸው በ አስራ አራት ነጥብ ነው የተሰሩት። ስለዚህ ስርዓተ ነጥቦች መጀመሪያ ፊደልን ማሳወቂያ፣ ተመልሶ ስርዓተ ነጥብ የቤተ ክርስቲያን መስሪያዎችን ያመለክታል። ተመልሶ የቤተ መንግስት ሲሰራባቸውም ስርዓተ ነጥቦች ነው የሚያስፈልጉት። ተመልሶ በቤተ ክርስቲያን ውስጥ ያሉ ቅርጻ ቅርጽን ራሱ መስሪያዎች ስራ ተነጥቦች ናቸው። ዲዛይን ማውጫዎች ስራ ተነጥቦች ናቸው። ተመልሶ አሁንም ደግሞ ታቦታት እንዲሁም በስራ ተነጥብ ነው። ተመልሶ እኒ የቤተ ክርስቲያን ንዋይ ቅዱሳት የምንላቸው ዲዛይናቸው የሚወጣ በስራ ተነጥብ ነው። ያን ብቻ አይደለም፣ ዓለም ላይ ያሉ ለምሳሌ ጥበብ የምንለው ወይም የጎንደራውን ጥበብ ብንል በስራ ተነጥቦች ነው። ያን ብቻ አይደለም፣ የሴቶች ፍርዛ ሳይቀር በስርዓተ ነጥብ ነው የሚወጣ። ለመሳል እኒህ ስርዓተ ነጥቦች ትልቅ ሚና አላቸው፣ በብራና ጽሁፍ ውስጥ ተመልሶ። ስርዓተ ነጥቦች አሁን አራት ነጥብ ያረፍተ ነገር መክቻ ነው፣ ማጠቃለያ ነው በሳይንሱ በእኛ ደግሞ ከአራት ነጥብ ላይ አብይ ነጥብ ይባላል። ስምንት ነጥቦች አብሮ ይጨመሩበታል። ያ ማለት ምንድን ነው? ከዛ በኋላም ሌላ ሀሳብ አለ ለማለት ነው ግን ያ ስምንቱ ነጥቦች ደግሞ ተደምረው አንድ ላይ ጥቁርና ቀይ ናቸው። ቀዩ ሚውን ጥቁሩ ሀሳቡ ተደምረው ተጨምቀው መጨረሻ ላይ ምስል ይሰራሉ። አንድ ፊደልም አንድ ላይ ተሰክቶ ተሰክቶ ተሰክቶ መጨረሻ ላይ ምስል አካል እንደሚፈጥር ሁሉ ስራተ ነጥቦችም እንደዛ ናቸው። እንግዲህ ብራና ውስጥ ያሉ ጥበቦች የመጀመሪያ ሀረጋት አሉ። ሀረግ በስራተ ነጥብ ይመጣል። እንግዲህ ሀረግ ማለት ገመድ ማለት ነው። ሀረግ የትውልድ ሀረግ አለ። የስም ሀረግ አለ። የታሪክ ሀገር ሀረግ አለ። እንዲሁም ደግሞ ተመልሶ አብሉ ወርቁ የሹርበው የጥበቡ አጠቃላይ ያኩፋደው ሁሉ ይሄ ሀረግ ነው። ይህ ሀረግ አንድ ገመር ነው። በመጽሐፍ ቅዱስ ግን ሲተረጎም ሁሉ የአዳም ዘር ነው። ሁሉ የአዳም ዘር ነው። ግን የተለያየ ቀለም መኖሩ ደግሞ ሰውም የተለያየ መልክ እንዳለው ለማመልከት ነው። ተመልሶ ሀረግ ራሱን ችሎ ሀረግ እንግዲህ ይህ ሀረግ ይህ ሀረግ ምስል ነው። አንድ ገመር ነው። አሁን እዚህ ላይ የመስቀል ምልክት የሚመስል አለው። ይሄ የመስቀል ምልክት አበባ አለው። አበባው እንጨትን ያመለክታል። መስቀሉም ደግሞ ከእንጨት እፀ መስቀል አሁን ለምሳሌ ያለ ጌታችን ኢየሱስ ክርስቶስ የተሰቀለበት እፀ መስቀል ነው። አበባዎቹ የሚያመለክቱት እነዚህ አጽዋቶች አድገው እዚያ በኋላ ካደጉ በኋላ እንትን ማለቱ ነው። ያ እንጨት አንድ ነው፣ አንድ ዛፍ ነው። ሀረግም ደግሞ አንድ ገመር ነው። የተለያየ ቀለም ቢኖረውም አንድ ዛፍም እስከሚያድግ ካደገ በኋላ ያሉ ቅርንጫፎች የተለያየ መልክ እንደሚኖራቸው ሁሉ ሀረግም የተለያየ መልክ አለው። ስለዚህ የሀረጋው ለምሳሌ በስምንት ነጥብ የተሳለ ሀረግ ነው። ላሊበላን ብንወስድ በዚህ የተሳለ ነው። እንዲሁም ደግሞ የጎንደር ቤተ መንግስት የምናየው ቤተ መንግስትም በስርዓተ ነጥብ እና በሀረግ የተሳለ ነው። መቼም የዛን ጊዜ ኢንጂነር መጥቶ እንዲያድርጋችሁ ስሩ ትሏቸው አይደለም። በዚህ በሀረግ ስዕል የተሳለ ነው። እንግዲህ ሀረጋት ብዙ ናቸው። በሀረግ ዙሪያውን ያ አጠቃላይ ዓለም ሁሉ ያለው ቤተክርስቲያኑ ሀረግ ናት። ጥበቡ ሀረግ ነው። ሹርበው ሀረግ ነው። በሶስትም በስድስትም በሰባትም ቢጎነጎን ሀረግ ነው። ይህ ሀረግ አንድ ጸጉር ነው እንጂ አስር ጸጉር አይባልም፣ ወይም አንድ ሰው ነው እንጂ ሁለት ሰው አይባልም። ሀረግም አንድ ገመድ ነው። ያ ገመድ ግን ሲተረተር ከብዙ ይሄዳል። ይሄ ገመድም አንድ ገመድ ብዙ አይነት መሆን እንደሚቻል ለማመልከት ሀረግ እንጠቀማለን። ስለዚህ ሀረግ ቤት ይሰራል። ሀረግ አብል ይሆናል። ሀረግ የወርቅ ወርቆችን አንጥረው በሀረግ ይሰራሉ። ብርን አንጥረው በሀረግ ይሰራሉ። ለጌጣጌጥ ይሆናሉ። ወደ አርቱ አጠቃላይ ደግሞ ቤተ ክርስቲያን ከመስራቱ በሀረግ ካርታ የሚሆን መሽም እንግዲህ ካርታ አንዱን ሀገር የሩቁን አቅርቦ የሚያሳይ ማለት ነው። ሀረግም ደግሞ የሩቁን አቅርቦ ያሳያል ማለት አሁን አንድ ገመድ ወይም አንድ አብል አምጥተ ነው ምን ምን መልእክት እንደሚያስተላልፍ የምናሳውቅበት አረግ ነው። ስለዚህ ሀረግ የምታዋቸው እ አጠቃላይ ሀረግ ናቸው። ቤተ ክርስቲያን ሀረግ አለ ነዋይ ቅዱሳቶች ራሱ እንችለው ሀረግ ናቸው እና ይህን ሁሉ ያስተማረች ደግሞ ያው ቤተ ክርስቲያን ናት። መሰረቱ ይሄ ሁሉ ጥንት መሰረቱ ቤተ ክርስቲያን ናት። እና ቤተ ክርስቲያን ደግሞ ለዓለም ያበረከተችው ትልቅ አስተዋጽኦ በተለይ ለኢትዮጵያ የኢትዮጵያ ታሪክ እንዲነሳ የኢትዮጵያ ባህል ወግ እንዲነሳ ቤተክርስቲያኗ ትልቅ ሚና ተጫውታለች። በዚህ መንገድ ሀረግ ማንነትን የምናውቅበት የምንረዳበት ወግ ባህላችን፣ ታሪካችን የተሰነደበትን ምናውቅበት ሀረግ ነው። ያ ሀረግ የትውልድ ሀረግ አለ። አሁን አንድ ሰው ከሌ ከሌን ወለደ ከሌ ከሌን ወለደ የትውልድ ሀረጉ ይሄ ነው ይባላል። ተመልሶ አንዱ ገመድ አሁን አንዱ ዛፍ ብዙ ቅርንጫፍ እንዳለው ሁሉ የሀረግም ብዙ ቅርንጫፍ አለው። እንግዲህ ከሀረጉ ላይ አበባ የሚደረግበት አበባው ከረገፈ በኋላ እንደገና ተመልሶ እንደሚወጥ ያን ሁሉ ለመመልከት ነው። ስለዚህ እነዚህ ሁሉ ሀረጋት ትልቅ ጥበብ የምንቀስምባቸው ናቸው። እንግዲህ ሀረግ በምን በምን ነው የሚገለጽ? በሞሶብ ወርቅ ይገለጻል። አሁን ሞሶብ ወርቅ ድምቀት ባለው መልክ የተጌጠ ነው። እንግዲህ ሞሶብ ወርቅ ውስጥ ደግሞ የሚበላው አለ። ከላይ ደግሞ ያለው ክዳኑ አለ ከታች ያለው መቀመጫው አለ። የሚበላውን ስናይ ያ ሀረግ የተባለው ቅድም እጽዋት ነው ብለናል። እጽዋት ገና በአበባ በሀረጋቸው አይተን መጨረሻ ላይ ፍሬ እንደሚሰጡ ስናመለክት በሞሰብ ውስጡም ያለው ውስጡ የሚበላ እንዳለ ሁሉ ያንን ያመለክታል። ተመልሶ ሀረግ በምን ይገለጻል? በአርት ወይም በዲዛይን ይገለጻል። ለምሳሌ ይሄ ቤተ መንግስት አንዱ ሀረግ ነው። እንዴት ብሎ ነው ሐረግ የተለያየ እንቁላሉ አለው። አታች ሹርባ ቅርጽ አለው። አሁን ሹርባ ቀድም አረግ ነው ይላል። የሹርባ ሁሉ ቅርጾች አሉ። እኒ እኒ ምን መለከታቸው፣ የሹርባ ቅርጽ ያላቸው ናቸው። ሹርባ ስለሆነ ነው። አሁን አረግ ሹርባ ቢሆን ሁሉ መገለጫዎች አሁን እነዚህ ምስል ናቸው። አሁን አረግ ምስል ነው። ምስል አይተን አሁን ክብ እንደሆነ በዚያ ውስጥ ያለውን ሁሉ አረግ እንገልጽበታለን። እነዚህ እነዚህ መገለጫዎች ናቸው። አሁን ይሄ እንቁላል ቅርጽ ነው። ላው ውስጡ መግቢያ አለው። እንቁላል አንዳንድ ጊዜ ያለ ምሳሌ ናት ይላሉ። እንቁላል ያለ ምሳሌ ናት፣ ግን ተመልሶ ደግሞ በሀረጋው ነው ይሄ በስል ነው የምናየው። አሁን ደግሞ በአካልም እያየ ነው ሀረግ ላይ ያለው ጥበብ ለዚህ ጥበብ ምክንያት እሱ ነው መገለጨው ማለት ነው። ተመልሰው ያ ማዶ በር በላይ ያለው እንትን ሐረግ ነው ያ ቅርጽ፣ ቅርጽ ነው። ይሄ ሹርባ ቅርጽ ያለው ነው። ይሄ ጉንጉን ሀረግ ነው። ይህ ሐረግ የሰው ማንነት አሁን አንድ ሰው ቅንጭላቱ ላይ ያለው ሙሉ ክብ ነው፣ ግን ፀጉር ያለው ሰው ደግሞ እያንዳንዱ መልክ የሚያበጅበት የጥበብ ምስል ሐረግ ነው። እንግዲህ ሐረግና ሀገራዊ ፋይዳው መ ሐረግ ተፈጥሮ የተመለከት ነው። ከጠዋት ገና ሰው ሳይፈጠር እጽዋት ተፈጥረዋል። በመጽሐፍ ቅዱስ እይታ ገና የሰው ልጅ ሳይፈጠር እጽዋት ተፈጥረውለታል። ኋላ ሰው እኛን ተመልክቶ ነው። መልክ ስል እያዩ ማለት ነው። እነዚያ እጽዋት ደግሞ ሀረግ የሚሆኑ አበባቸውን ሲመለከታቸው ቅርጻቸውን ሲመለከታቸው ሀረግ እና ደግሞ ለዚህ የዓለም ደግሞ ትልቅ ፋይዳ ያደረገው ነገር ቅርስን እንዲጠብቅ አድርጓል። ጥበብ እንዲማርባቸው አድርጓል። ለምሳሌ ፊደል ራሱ ሀረግ ነው። ፊደል ሀረግ ነው፣ ምክንያቱም የሚታይ ነው። አሁሳ እሳቱ ሰና ንጉሱ ሰ ይባላል። ንጉሱ ሰ ለምሳሌ ስንዴ ሞቀሎ ሞቆሎ ምሳሌ በዛ እንደዚህ አሁን ትልቅ ጥበብ አሻራላችሁ አሁን ለሀገራችን ትልቁ ፋይዳው ነው። ሀገራችን ፊደል አላት አይደል? ይሄ ፊደል ከአለማት ተለይታ የራሷ የሆነ ፊደል አላት። ያ ፊደል ራሱ ሀራ ጥበብን፣ እውቀትን፣ ፍልስፍናን ምን አምጥቶ አልሐረግ አው እንግዲህ በብራና ውስጥ ሀረጋት ብቻ ሳይሆኑ እንግዲህ ቀለምን አላነሳንም። እንግዲህ በብራና ውስጥ ቀለም ሰባቱ ቀለማት እንጠቀማለን። እንግዲህ ከሰባቱ ቀለማት ደግሞ ብራና ለጽሁፍ ላይ የሚያገለግለው ቀይና ጥቁር ቀለም ነው። እጽዋቶች የሚዘጋጅ ቀለም ነው። ለምሳሌ ጥቁሩን ብንወስድ ከቦቆሎ ከፍየ ለፈጅ ከተለያዩ እጽዋቶች የሚዘጋጅ ነው። ቀዩን አሁን ቅድም እንጆሪ ወሎ አይተናል። በዚህ ዙሪያውን ስንመለከት በቤተ መንግስቱ ከሱ የሚዘጋጅ ሌሎቹ ቀለማት ደግሞ ሌሎች እየተቀየጡ አብረው እየተዋሃዱ ነው። እንግዲህ ቀለማት ራሳቸውን ችሎ ስም አላቸው። እንደ ታሪክ ብንወስድ እንግዲህ በብራና ላይ የተጻፈ ቋንቋ የተጻፈ በግዝ ቋንቋ ነው። ያ የግዝ ቋንቋ ደግሞ ያለው ጥበብ በቋንቋ አማካኝነት ያሉት አሁን ዛሬ እጽዋቶቹ ሳይቆርቆ የኛ ሀገር እኮ ሙሉ ግዕዝ ነው። አሁን ጎንደር ግዕዝ አይደል እንዴ? ጎንደር ሀገር ብለን የምናወጣው እኮ ግዕዝ ስለሆነ የግዕዝ ስሞች ሁሉ ያሉበት እና ይሄ ብራና ራሱ የሀገራችን ወግና ባህል ታሪክ ሰነዱ የያዘ ስለሆነ አሁን ዛሬ ብራና ጽሁፍ፣ ሰዎች አይ ወረቀት፣ ዛ አለም በተለያየ ስልጣኔ ደርሰው እያለ ይናገራሉ። ብራና መጽሐፍ አንዱ የሚያስፈልገው መልካፊ ነው። አሁን ስለ ፊደል ተናግረናል። ዛሬ ተሞከሳያት ፊደላት የሚባሉ አንድ አይነት ፊደል በልሳን አንድ አይነት ልሳን ያላቸው ፊደል፣ ለምሳሌ ሀ ሶስት አለ፣ ሁለት አለ፣ ሁለት ጻ አለ፣ ሁለት ሳ አለ። እነዚህ ተሞከሳያት ፊደላቸው መልካቸው ለይተን እንድናውቅ የሆነ በብራና ጽሁፍ ነው።